ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የግንቦት 13 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹ እናስገ የብልጽግና የቀጠሮ ዘመቻና ለሰራዊቱ የሚሰጠው የተስፋ ዳቦ ዛሬም ቀጥሏል። መዋጋት የሰለቸው ሰራዊቱ እንደ ሲራራ ነጋዴ ተሰልፎ እጁን እየሰጠ በመቸገሩ ከሰኔ ሰላሳ በኋላ አላስቸግራችሁም እስከዚያ ብቻ ታገሱኝ፣ የድሮንና የተዋጊ ሄሊኮፍተር ገዛይንም አጠናክሬ እደግፋችኋለሁ ሲል አይዟችሁ ብሏችኋል። ከሰኔ 30 በኋላ ግን ሚልሻና ፋኖ እርስ በርሱ ሲገዳደል ዳር ላይ ቆመን እንመለከታለን ብለዋል። ይህን የተናገሩት ጄኔራል ማናቸው የሚለውንና የንግግራቸው ሙሉ ሀሳብ በቀዳሚነት የምናስደምጣችሁ መረጃ ነው። የህወሓቷ ምክትል ሊቀመንበርን የሚመለከቱ መረጃዎችንም ይዘናል። ከወራት በፊት ወንድማቸው የታሰሩባቸው የህወሓቷ ሴት ሰሞኑን ደግሞ እጅግ ከበርቴና አደገኛ የሚባሉት ሌላ ወዳጃቸው ቦሌ ላይ ታስረዋል። በዚህ ጉዳይ ዓለም አቀፍ የኢንተልጀንሲ መረጃን ተከታትሎ የሚዘግበው ሚዲያ ያወጣውን ይህንን እጅግ ውስብስብና ሚስጢራዊ መረጃ በተመለከተ በዝርዝር እንነግራችኋለን። የብልጽግናው አገዛዝ የጦር ኃይሎች ሆስፒታል ሐኪሞችን ወደ ሲቪል ሆስፒታል በማዘዋወር በውሰት ሕክምና እንዲሰጡ አዟል። ከመቀመጫ ላይ ስጋ ቆርጦ ፊት ላይ መለጠፍ የተባለው ይህ የብልጽግናው ሊቀመንበር ውሳኔ በርካቶችን አነጋግሯል። የቀድሞ ሚኒስተርም የድሃ ልጅ መማገዳችሁን አቁሙ ሲሉ ማሳሰቢያ ሰጥተዋል። እኛም በዜናችን አካተነዋል፣ ተሰሙታላችሁም። ወሎ ቤት አማራ፣ ዛሬ ታላቅ ድል የተገኘበት ተጋድሎ ተካሂዷል። ከፋኗ አኩሪ የተጋድሎ ውሎ በተቃራኒ ደግሞ ወልዲያ ዙሪያ የተከማቸው ዘራፊ ቡድን መውጫ መግቢያ ያሳጡናል ሲሉ የቆቦና ወልዲያ ነዋሪዎች ያደረሱንን የቅሬታ መረጃ በወሎ ቤት አማራ ጠቅላይ ግዛት መረጃችን አካተነዋል፣ ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችን ልትቆዩ እየጋበዝን ወደ ዝርዝሩ እናምራለን። እስከ ሰኔ ሰላሳ ብቻ እንቆያለን፣ ከዚያ ከክልሉ እንወጣለን። ጄኔራሉ የብልጽግናው ሰራዊት በአማራ ክልል የተከፈተውን ዘረፈጅ ጦርነት በተጠናከረና ሁሉን አቀፍ የሆነ ዘመቻ በማድረግ እስከ ሰኔ ሰላሳ ብቻ ለማካሄድ እና ከዚያ በኋላ ግን ከክልሉ ሊወጣ እንደሚችል ጄኔራሉ ተናግረዋል። ከቤተ መንግስቱ ጄኔራሎች መካከል አንዱ የሆኑት የሰሜን ምዕራብ እዛ አዛዡ ሌተናል ጄኔራል ብርሃኑ በቀለ በዳዳ ለሰራዊቱ አመራሮች ባቀረቡት ሪፖርት እስከ ሰኔ 30 ባሉት ቀጣዮቹ 47 ቀናት ሁሉን አቀፍ ዘመቻ እናካሄዳለን። በእግረኛ፣ በሜካናይዝድ በአየር ወለድና በአየር ኃይል የምናካሄደውን ዘመቻ ሰኔ አጋማሽ ላይ የጦር ኃይሎች ዋና አዛዡ ባሉበት ከተገመገመ በኋላ ሌላ የስምሪት አቅጣጫ ካልተሰጠን በስተቀር ሰኔ 30 ክልሉ ለቀን እንወጣለን ብለዋል። የብልጽግና ሰራዊት በውጊያ መራዘብ መሰላቸቱን ተከትሎ ባለፉት 12 ቀናት ብቻ የሻለቃ አዛዦቹንና የሜካናይዝድ ስምሪት መሪዎችን ጨምሮ በጎንደር፣ በጎጃም፣ በሸዋ በድምሩ ከ115 በላይ የሚሆነው ፋኖን ሲቀላቀል 172 የሚልሻና የአድማ ብተና አባላትን በተመሳሳይ ሙሉ ትጥቃቸውን እንደያዙ ፋኑን ተቀላቅለዋል። በሱዳን ኮሪደር የሚገኘው የብልጽግናው ሰራዊት በበኩሉ ድንበር ተሻግሮ ወደ ሱዳን እየኮበለለ መሆኑን የጣና ቴሌቪዥን ምንጮች አረጋግጠዋል። የብልጽግናው አገዛዝ በአገሪቱ እየተቀሰቀሰበት ያለው ህዝባዊ እምቢተኝነት፣ ከአማራ ህዝብ ጋር የተከፈተው ዘር አጥፊ ጦርነት አለመጠናቀቅ ከህወሓት ጋር ለጦርነት መዘጋጀትና ከኤርትራ ጋርም ጦርነት ለመክፈት እየዘጋጀ መሆኑ የብልጽግናውን ሰራዊት አሰራጭቶታል። ከዚያም በላይ ደግሞ ሰራዊቱ እየሞተ ያለው በመናኛ ደሞዝ በመሆኑ ቢያንስ እኛ ብንሞት እንኳን ለቤተሰቦቻችን በቂ ገንዘብ እንድናቆይላቸው የደሞዝ ማሻሻያ ይደረግልን ማለት ጀምረዋል። እነዚህና አጠቃላይ ሁሉን አቀፍ ቀውስ ውስጥ የሚገኘው የብልጽግናው አገዛዝ ብቸኛ ምርኩዝ የሚለው ሰራዊቱን ነው። ሆኖም ሰራዊቱም ቀደም ሲል በተጠቀሰው መልኩ መሰላቸቱና ተገቢው ጥቅሜ ይከበርልኝ ብሎ መነሳቱ ብልጽግና ሊወስድ ያሰበው ጊዜያዊ መፍትሄ፣ ከአማራ ክልል በማስወጣት መጠነኛ ረፍት እንዲያገኝ ማድረግ ነው። ለዚህ በማሰብም ነው ከሰኔ 30 በኋላ ሰራዊቱ ከአማራ ክልል ይወጣል ሲሉ ጄኔራል ብርሃኑ በቀለ በዳዳ የተናገሩት። ጄኔራሉ በንግግራቸው ከሰኔ 30 በኋላ ሰራዊታችን በተመረጡ ካምፖች ተወስኖ ይቀመጣል፣ ከዚህ ያለ ክልሉ የጸጥታ ኃይል የስልጠናና የመሳሪያ ድጋፍ ማድረግ ብቻ ይሆናል ስራችን በማለት የአማራ ሚሊሻና የአማራ ፋኖ እርስ በርስ ሲገዳደል እንደ ግላዲያተር ወንበር ላይ ተቀምጠው ሊመለከቱ መሆኑን ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊትና የባዲ ሚሊሻ እርስ በርሱ ተገዳድሏል። ዛሬ ረፋዱ ላይ በጎንደር ጠቅላይ ግዛት ልዩ ቦታው ምንዛሮ በተባለ ቀበሌ የብልጽግና ሰራዊት በባዕድ ሚልሻ ላይ ተኩስ ከፍቶ ከአምስት በላይ የሚሆኑትን መግደሉን የአይንማኞች ተናግረዋል። ሚልሻውም የመልስ ምት በመክፈት ሰባት የብልጽግና ሰራዊትን መግደሉ ታውቋል። የእርስ በርስ ግድያው ምክንያት ምንድን ነው ለሚለው ጥያቄያችን የአይንማኞች ሲናገሩ ትናንት በዚህ ቀጠና ከፋኖ ጋር ውጊያ ነበር። ፋኖ ቦታውን ለቆ ሲሄድ የሚልሻ አባላቱ በዚህ ቦታ የረሳ ነው ንብረት አለን ብለው ሲመጡ ፋኖ መጣቢ ብሎ በድንጋጤ በከፈተው ተኩስ ነው የተገደሉት ብለዋል። ሌላኛው የጣና ቴሌቪዥን ምንጫችን በበኩላቸው መከላከያ በድንጋጤ የተኮሰው ሳይሆን ሆን ብሎ ሚልሻውን ለመምታት አስቦ ያደረገው ነው በማለት ሞግተዋል። የብልጽግና ሰራዊት ከባዲን አድማ ብተናና ሚልሻ ጋር እርስ በርሱ ሲገዳደል ይህ የመጀመሪያው አይደለም። ከዚህ በፊትም በጋይንት በጉና በጌምድር በወሎ ቤት አማራ በምዕራብ ጎጃም ሜጫ ወረዳ በሸዋ ደግሞ ይፋትና መንዝ አውራጃዎች በተመሳሳይ እርስ በእርሱ መገዳደሉን መዘገባችን ይታወሳል። ወደ ተከታዩ መረዛችን እናልፋለን። ተጨማሪ የድሃ ልጅ ለማስጨረስ አትቸኩሉ፣ አቶ ታዬ ደንዳ። አቶ ታዬ ደንዳ በተለመደው ሸንቋጭ ጦማራቸው የጠንቆላ ምክራችሁን ትታችሁ ወደ ቀልባችሁ በመመለስ በኢትዮጵያ የፈሰሰው የህዝብ ደም በቃ ልትሉ ይገባል እንጂ ተጨማሪ የህዝብ እልቂት አትጫኑብን ሲሉ የብልጽግና መሪዎችን እና አማካሪዎቻቸውን ገስጸዋቸዋል። ብልጽግና ስልጣኑን ለማስጠበቅና ወንጀሉን ለመደበቅ ሲል ጦርነትን የሙጥኝ ማለቱ ይታወቃል። እንዲያውም አንዳንዶች ስርዓቱን ሲገልጹት ለቀጣይ ዓመት እቅድ አውጥቶም ጭምር ጦርነት ይደግሳል ይሉታል። አቶ ታየ በዛሬው ጦማራቸው ሲቀጥሉም ለማንኛውም ግን ከዚህ በላይ አንጭበረበርም። በህዝብ መከራና በሀገር ኪሳራ የሚካሄደው የፖለቲካ ውንብድናም ከእንግዲህ አይቀጥልም። ለጊዜው እንጂ ህዝብን በማደናገር የዘለቀ ቁማርተኛ በታሪክ የለም። በተለይ ደግሞ ይህ ሀገር ኢትዮጵያ መሆኑን ሊዘነጋ አይገባም ብለዋል አቶ ታየ ጦማራቸውን ይቀጥላሉ። ኢትዮጵያ ዛሬ ለጸጥታዊ፣ ለኢኮኖሚያዊ፣ ለማኅበራዊ፣ ለአስተዳደራዊና ለዲፕሎማሲያዊ ቀውስ ተዳርጋለች። በህልውና ደጋ ላይ መሆኗ እውነት ነው። የዚህ ችግር መሠረታዊ መንስኤ ደግሞ የአመራር ቀውስ መሆኑ ፀሐዬ ሞቀው ይመስለኛል። ሀገር በቁማርተኝነታቸው በሚመጻደቁ ህገወጦች መያዟ ይታወቃል። የህልውና አደጋ ይህንን እንቆቅልሽ በመፍታት ይቀለበሳል። ይህ ደግሞ ለሌላ የቁማር ጦርነት ማዛጋትን ሳይሆን በአገሪቷ የተንሰራፋውን የወንድማማቾች ጦርነትን በሀቀኛ ድርድር አስቁሞ ሰላም ማስፈንን ይጠይቃል። ከደላላ ጋር ደላላ በመሆን ሌብነትን ከቀይ መስመርነት ወደ ቀይ ምንጣፍነት ማሳደግ ሳይሆን ህግና ስርዓትን በትክክል አስከብሮ ፍትህ ማረጋገጥ ያስፈልጋል። የሀገር ሀብትን ኢኮኖሚያዊ ትርጉም በሌላቸው ቅንጡ ሪዞርቶች፣ ቤተ መንግስታት፣ ፓርኮችና ኮሪደሮች በከንቱ ማፍሰስ ሳይሆን አምራች ዘርፉ ላይ በማተኮር የስራ እድልን ማስፋትና የኑሮ ውድነቱን መቀነስም ለሀገር ህልውና ይጠቅማል። የጸጥታ ኃይሉን በትርጉም አልባ ጦርነት ከመማገድ የተሻለ ከፍሎ ተቋማዊ ነጻነቱን ጥንካሬውንና ክብሩን ማጎልበትም ለሀገር ህልውና ቁልፍ ሚና ይኖረዋል ሲሉ ለዘላቂ ሰላምና ለሀገር አንድነት ጊዜው አለመርፈዱን ይገልጻሉ። የብልጽግናው ሊቀመንበር በአገር ውስጥ የሚነሱባቸውን የህዝብ ጥያቄዎችን ከመመለስ ይልቅ አጀንዳውን ማስቀየርን መርጠዋል። በተለይም የባህር በርን ጉዳይ አጀንዳ አድርጎ በማቅረብ የሀገር ቤት ተቃውሟቸውን አገራዊ ራዕይ ያላቸው መሪ ለማስመሰል ይፈልጋሉ። ይህኛው መንገድ ግን የትም እንደማያደርሳቸው በርካቶች የሚናገሩ ሲሆን አቶ ታየም በዛሬው ጽሑፋቸው የተናገሩት ይህንኑ ነው። የብልጽግናው ሊቀመንበር ከጤና ባለሙያዎች የተነሳባቸውን የኢኮኖሚ ጥያቄ መልስ ባለመስጠታቸው በአገሪቱ ሙሉ በሙሉ በሚያስብል መልኩ የህክምና አገልግሎት ተቋርጧል። ይህንን ተከትሎም ጫና የበዛበት የብልጽግናው አገዛዝ የወታደራዊ ሆስፒታል ሐኪሞችን ወደ ሲቪል የህክምና ተቋማት በማዘዋወር ሐኪሞች ሥራ አላቆሙም የሚል የተለመደ የውሸት ዜና ለማሰራት ወስነዋል። ይህንን የተመለከቱት አንድ ሐኪም ሲናገሩ የዛሬው የብልጽግና ድርጊት በእኛ ሙያ ሲገለጥ የፊትን ጠባሳ ለመሸፈን ከመቀመጫ ላይ ስጋ ወስዶ መለጠፍ ይባላል ሲሉ ገልጸውታል። አቶ ታዬም አገዛዙን የተቹት እንደዚህ አይነት አይነጋ መስሏት ቋቷ ላይ አይነት የፍርሃት መፍትሔ አቁመው ዘላቂ መፍትሔ ለመፍጠር ጆሯቸውን ከውዳሴ ከንቱ አፋሽ አጎንባሽ ቄስ ሞገሴዎች በማንሳት ወደ ትክክለኛ መካሪዎቹ ወደ ጉዱ ካሳ እንዲያዘነብሉ ጠይቀዋቸዋል። ይህ በእንዲህ እንዳለ የኢትዮጵያ መምህራን ተመሳሳይ የጥቅማ ጥቅምና የሙያ ነጻነት ጥያቄ ይዘው ቀርበዋል። ጥያቄያችን በአፋጣኝ ይመለስልን ሲሉ ንቅናቄ የጀመሩት የኢትዮጵያ መምህራን ከፊል የስራ ማቆም አድማ ለማድረግ እያሰቡበት መሆኑን ለጣና ቴሌቪዥን ተናግረዋል። የመምህራን ተወካዮች ለጣና ቴሌቪዥን በላኩት መረጃ እንዳስታወቁት ቅድመ ሁኔታዎችን እያስተካከሉ መሆኑንና ከፊል ስራ ማቆም አድማ በቅርቡ እንደሚጀምሩ ገልጸው ጥያቄያቸው ካልተመለሰ ግን ሙሉ በሙሉ የስራ ማቆም አድማ እንደሚያደርጉ ገልጸዋል። የኢትዮጵያ መምህራን ያቀረቧቸው የጥቅማጥቅም ጥቅም ጥያቄዎች ዘጠኝ ሲሆኑ እነሱም የደሞዝ ማሻሻያ፣ የደረጃ እድገት፣ የቤት አበል፣ የመኖሪያ ቤት፣ በተጨማሪ ስራዎች የሚገኝ ገቢ ላይ ግብር ሁለት በመቶ እንዲነሳ፣ ለመምህራንና ለቤተሰቦቻቸው የህይወት ኢንሹራንስ፣ የብድር አገልግሎት፣ የመምህራንን ክብርና የዝውውር መብት መከበር አለበት የሚሉ ናቸው። ክቡራትና ክቡራን የግንቦት 13 ቀን 2017 ዓም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። ወሎ ቤት አማራ ዛሬም በድል የታጀበ ተጋድሎ ተካሂዷል። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ዛሬ ባደረገው ውጊያ አምስት የባድ ሚልሻ አባላትንና ስድስት የብልጽግና ሰራዊት አባላትን እርምጃ ወስዶባቸዋል። የብልጽግናው አገዛዝ በቅርቡ የመምህራንና የጤና ባለሙያዎችን ንቅናቄ ተከትሎ ሰነድ አዘጋጅቶ ስብሰባ መጥራቱ ይታወሳል። በሰሜን ወሎ ዞን መቄት ወረዳ ገረገራ ከተማ ላይ ሊካሄድ የነበረውን የመምህራንን ስብሰባ የሰማው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ባደረገው የደፈጣ ጥቃት ብልጽግና ስብሰባውን እንዲበትን መገደዱን የዙ ቃል አቀባይ ክፍል ለጣና ቴሌቪዥን አስታውቋል። የዙ ቃል አቀባይ ክፍል አክሎም የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ህዝብ በቀጠናው የሚያደርገውን ተጋድሎ ከብርቱ ውጊያ በተጓዳኝ የፖለቲካ ስራዎችንም እየሰራ መሆኑን ገልጾ በተለይም ቀጠናዊ ትስስርን በማስፋትና በማጠናከር በኩል ረጅም ርቀት እየተጓዘ መሆኑን ገልጿል። በአማራ ህዝብ የህልውና ትግል ላይ የጎንዮሽ ትግሉ ከቀን ወደ ቀን እየከፋ መሄዱን ተከትሎ ወደ ወገን ላለመተኮስ በማሰብ የተወሰኑ ይዞታዎችን ለመልቀቅ መገደዱን የሚገልጸው የዙ ቃል አቀባይ ክፍል ሰራዊታችን በከፍተኛ ቁጭት ላይ ይገኛል፣ በዚህ የጎንዮሽ ትግል ህዝባችንም መከራው እየበዛ ነው ያለ ሲሆን እኛ በትግላችን ያስከበርነውን ይዞታ ለቀን ስንወጣ የጠላት ብልጽግና ጦር እየገባበት ነው። የህዝባችን መከራ የበዛበትም በዚህ የተነሳ ነው ብለዋል። ከመቄቱ የገረገራ ውጊያ በተጨማሪም በምዕራባዊ የወሎ ቀጠና በተደረጉ የትናንት ተጋድሎች ሁለት የዞኑ ቀበሌዎች ከብልጽግና ሰራዊት ነጻ መውጣታቸው ታውቋል። ይህ በእንዲህ እንዳለ በዚህ ወሎ ቤት አማራ ጠቅላይ ግዛት ሰሜን ወሎ ዞን የሚፈጸመው አፈናና እገታ አሁንም ተባብሶ መቀጠሉን ተበዳዮቹ ለጣና ቴሌቪዥን ተናግረዋል። ከቀናት በፊት አንድ ጎልማሳ ታግተው ከተለቀቁ በኋላ የተፈጸመባቸውን ግፍ መዘገባችን ይታወሳል። በወቅቱ ጎልማሳው ሰው በሰጡት ምስክርነት ከታገትነው ውስጥ የተጠየቅነውን አራት መቶ ሺ ብር ከፍለን የወጣነው አራት ብቻንን ማለታቸው አይዘነጋም። ቀሪዎቹን በተመለከተ ለጣና ቴሌቪዥን በደረሰን መረጃ እንዳረጋገጥ ነው ከታገቱት ወጣቶች መካከል አምስት ወጣቶች ከታገ ያደረገቱበት ማምለጣቸው ታውቋል። ወልዲያና ቆቦ ዙሪያ ብቻ ሰባት አግቶ ማቆያ ቦታዎች እንዳለ የሚናገሩት የአካባቢው ነዋሪዎች ባለፉት ስድስት ወራት ብቻ ከ120 በላይ የወልዲያና ቆቦ ነዋሪዎች እገታና ፈና ተፈጽሞባቸዋል ሲሉ ምንጮቻችን ተናግረዋል። በሌላ ዜና የአማራ ፋኖ በወሎ ቤት አማራ የላስታ ሳምነው ኮር ዛሬ በወሰደ የደፈጣ ጥቃት አንድ የብልጽግና መትረየስ ተኳሽና ሌሎች አምስት የሰራዊቱ አባላት ላይ እርምጃ መውሰዱን አስታውቋል። በመጨረሻም ደፋሩ የሞንጀሪኖ ፍቅረኛ በብልጽግና ታሰሩ። ምርጫ ቦርድ ከፓርቲነት ያንደርታ ህዝብ ደግሞ ከመቀሌ ያባረረው ህወሓት አሁን ላይ ዓለም ፊቷን ያዞረችበት እየመሰለ ነው። የቦርኖ ምክትል ሊቀመንበር ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ሞንጀሪኖ ከወራት በፊት ወንድማቸው ዱባ ላይ ከታሰሩባቸው በኋላ ዛሬ ደግሞ ፍቅረኛቸው ታስረውባቸዋል ሲል አፍሪካን ኢንተሊጀንሲ አስነብቧል። የቦርኖ ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ወንጀሉ ነው። ከወራት በፊት ወንድማቸው ዱባለ ከታሰሩባቸው በኋላ ዛሬ ደግሞ ፍቅረኛቸው ታስረውባቸዋል ሲል አፍሪካን ኢንተሊጀንስ ያስነብቧል። የብልጽግናው መከላከያ ሰራዊት ሰሜን ዕዝ በህወሓት ከተመታ በኋላ በሁለቱ ጦረኞች በኩል ይፋዊ ጦርነት እንደተጀመረ የህወሓትን ታጣቂ ለማስታጠቅና ለመመገብ በተቋቋመው የሎጂስቲክ ክፍል ውስጥ ኃላፊ ሆኖ ተመድበው የነበሩት ጄኔራል ኃይሌ ሊባኖስ የተባሉት የወይዘሮ ፈትለወርቅ የፍቅር አጋር ከለንደን አዲስ አበባ እንደደረሱ ታስረዋል። ጄኔራሉ በቁጥጥር ስር ባይውሉ ኑሮ መዳረሻቸው መቀሌ መግባት ነበር ሲል ጋዜጣው ዘግቧል። እንደ አፍሪካን ኢንቴሊጀንስ ዘገባ ከሳምንት በፊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ በቁጥጥር ስር የዋሉት ኃይሌ ሊባኖስ የተባሉት የሞንጆሪኖ ፍቅረኛ ለህወሓት ሰራዊት የሬዲዮ መገናኛ ይዘው እንደነበር ታውቋል። የግለሰቡን መታሰር የኢትዮጵያ መንግስት ከሳምንት በፊት በአክቲቪስቶቹ በኩል ይፋ አድርጎ የነበረ ሲሆን አፍሪካን ኢንቴሊጀንስ የተባለው በወታደራዊና የደህንነት ጉዳዮች ላይ ትኩረቱን አድርጎ የሚሰራው ሚዲያ ባደረገው ማጣራትም ግለሰቡ ከታሰረ ሳምንት አልፎታል ብለዋል። ህወሓት ከብልጽግናው አገዛዝ ጋር ጦርነት ለመግጠም ጠመንጃውን በፍየል ወተት እየወለወለ ባለበት በዚህ ሰዓት ጄኔራል ኃይሌ ሊባኖስ እጅግ ከፍተኛ ድፍረት በተሞላበት ሁኔታ የጦር ሜዳ መገናኛ ሬድዮች ነው በኢትዮጵያ አየር መንገድ ለማሳለፍ መሞከራቸው ነው ከድፍረት የተቆጠረባቸው። ድርጊቱን የተከታተሉ አንድ የደህንነቱ ተቋም የጣና ቴሌቪዥን ምንጭ ሰውየው የተማመነው የቀድሞ የደህንነት አባላትን ነበር። በተለይም ኤርፖርቱ ውስጥ አብዛኛው የደህንነት ክፍል እንዲሰሩ የተመደቡት የገዢው ፓርቲ የብሔር ተጋሪዎች ናቸው። እነዚህ ደግሞ አብዛኞቹ ከህወሓት ጋር ጥሩ ግንኙነት ስላላቸውና ለተወሰኑትም አስቀድሞ ገንዘብ ተከፍሏቸው ስለነበር ነው ኃይሌ ሊባኖስ ድፍረት የተሞላበት ውሳኔ ወሰነው ብለዋል የደህንነት ምንጫችን ይቀጥሉናም ከሳምንት በፊት አቶ ጌታቸው ረዳ በቴሌቪዥን ቀርቦ ሲናገር ሰምታችሁት ከሆነ እነዚህ ዘራፊዎች ከፌዴራል መንግስቱ ባለስልጣናት ጋር እቃ አሳልፉልኝ እየተባባሉ ይሞዳሞዳሉ ብሎ ነበር። አቶ ጌታቸው ወደ ፌዴራል ከመምጣቱ በፊት በዚህ መልኩ ብዙ የእቃ ዝውውሮች በጉምሩክ ባለስልጣናትና በኤርፖርት ደህንነቶች በኩል ከህወሓት ኮንትሮባንዲስቶች ጋር ተካሂደዋል። ጄኔራል ኃይሌም ይህንን ተማምኖና አስቀድሞም ክፍያ እያከፈለው ስለነበር ነው ከለንደን ድረስ አራት ሻንጣ ሙሉ የሬዲዮ መገናኛ ጭኖ የመጣው ሲል ተናግሯል። አቶ ጌታቸው ረዳ በቅርቡ በሚዲያ ቀርበው ሲናገሩ በጦርነቱ ወቅት በድብቅ አውሮፕላን እናስገባ ነበር። ይህን የምናውቀው ሰዎች በጣም ጥቂቶች ብቻ ሆነን ሳለ ኃይሌ ሊባኖስ የተባለውን ሰውዬ ወደ ሱዳን በአውሮፕላን እንድናስወጣላቸው በሌሊት መጥተው ጠየቁን። ቆይቼ ሳጣራ ከምክትል ሊቀመንበሯ ጋር የፍቅር ግንኙነት እንዳላቸው ሰማሁ። ኃይሌ ሊባኖስ ማለት ኮምቦልሻ ላይ ከዘረፍነው አራት ቢሊዮን ብር በላይ በትንሹ አንድ ቢሊዮኑን የወሰደው እሱ ነው ማለታቸው አይዘነጋም። ጄኔራል ኃይሌ ሊባኖስ በወርቅ ንግድ፣ በሕገ ወጥ የሰዎች ዝውውርና በገንዘብ እጥበት ወንጀል አቶ ጌታቸው በአደባባይ ሲከሷቸው እንደነበር የሚታወስ ሲሆን ግለሰቡም ቢሆን የዋዛ እንዳልሆኑ የህዋትን ጓዳ ጠንቅቀው የሚያውቋቸው ሰዎች ይናገሩላቸዋል። ሰውየው የተዋጣላቸው ከበርቴ ናቸው ይሏቸዋል። ወይዘሮ ፈትል ወርቅ ገብረ እግዚአብሔር ከፍቅር አጋራቸው ጄኔራል ኃይሌ ሊባኖስ በተጨማሪም ከበርቴው ወንድማቸው አቶ ዳዊት ገብረ እግዚአብሔርም በተመሳሳይ ወንጀል ዱባይ ላይ በኢንተርፖል ክትትል መታሰራቸው ይታወሳል። አቶ ዳዊት በወርቅ ንግድና በበርካታ ህንፃዎች ኪራይ ስማቸው የሚጠቀስ ባለጸጋ ናቸው። ክቡራን ቤተሰቦቻችን፣ በእሳቸው ስም ይተዳደሩ የነበሩ ተቋማትን እዚህ ላይ መጥቀስ ያልፈለግነው ምናልባት ተሽጠው ከሆነ የአሁኖቹን ባለቤቶች መልካም ስም ለመጠበቅ ስንል የተቋማቱን ስም ከመጥቀስ እንቆጠባለን። አቶ ዳዊት ከዚህ በፊት የኤርትራና የትግራይ ህዝብ አንድነት የሚል ፕሮጀክት ቀርጸው ሁለቱን የትግራይ ልጆች አንድ በማድረግ እርቅና ውርድ እጣፈንታችን አንድ ትግራዊነታችን ነው በሚለው ፕሮጀክታቸው ከፍተኛ በጀት መድበው ሲንቀሳቀሱ ነበር። የህወሓት ዘመን ከማብቃቱ በፊት የተጀመረው ፕሮጀክታቸው በነ ፕሮፌሰር መድኃኔ ታደሰና አቶ ልደቱ አያሌው አማካኝነት የመወያ ሰነድ እየተዘጋጀ ሻቢያ የሌለበት የትግራይና ኤርትራ አንድነት እንፍጠር የሚል አጀንዳ ይዘው ሲሰሩ የነበሩ ሰው ናቸው። በቅርቡም ህወሓትንና የኤርትራውን መንግሥት ለማደራደር ረጅም ርቀት መጓዛቸው የሚታወስ ነው። የት የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማቂ ተመልካቾች የግንቦት 13 ቀን 2017 ዓ.ም ዕትም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር